ሩታና ጽጌ እንግዲህ በድጋሚ ሱፋቸውን ደቅ አድርገው መጥተዋል። ከዚህ በፊት አስታውስ እንደሆነ ሀይሚጌና ሩታ ጋሽጌን ፕራንክ አድርገዋቸው ነበር። በእርግጥ ሩታ ዛ ቪዲዮ ውስጥ የለችም። ጋሽጌን ስታገኛቸው ሀይሚ በጣም ነው የሚያምርባቸው፣ ሱፉ ማለት ነው። የዛሬው ደግሞ በጣም የተለየ ነው። በቃ ግርማ ሞገስ ያለው እርግጠኛ ነኝ አብርሽና ዳኒ ራሱ ቢለብሱት ይሄን ሱፍ እንደነዚህ ልጆች የሚያምርባቸው አይመስለኝም ቁም ነገር በጣም ነው የሚያምሩት ጽጌ ላይም ሩታ ላይም ማለት ነው እና እንግዲህ ሀሳባቸው ምንድን ነው የሩታ እየሰርግ በዚህ በቬሎ ነው በዚህ በሱፍ ነው ከዛ ቬሎ ደግሞ አብርሃም ሊለብስ አስባችሁታል አብርሽ ግን እንዳትለብስ ቬሎ ወንድ ልጅ የሴት ልብስ መልበስ የለበትም እንዳትለብስ መቼም ለብሰ ትመጣለ ብዬ አላስብም። ባላስ አስባችኋታል ቤተሰብ ቤሎን ግጮት ሲመጣ፣ አረ አረ፣ አያደርገውም አይለብስም፣ አይለብስም እርግጠኛ ነኝ። የሚለብስ አይመስለኝም። ግን ሁለቱ ግን ማለትን ሪያክሽናቸው ራሱ እንዴት ደስ እንደሚል የእውነት ነው የሚላቸው እና እኔ ፈታ ብዬ ነው ያየሁት፣ ይሄንን ቪዲዮ በጣም ደስ ይላል። ዳኒ ግን በቃ ስትሬስ ሆኖ። በፍጹም ዳኒ እንግዲህ ቀሚስ ነው ትለብሳለህ የተባለው፣ እኔማ አላደርገውም ብሏል። ይስቅም ተነስቶ እኔ ሴት ልብስ ልለብስ እንደ ሞቴን እመርጣለሁ አለ፣ እሱም ተነስቶ ማለት ነው እና አብርሽ ግን የሆነ የተመቸው ፓርት አለ፣ ሱፋቸውንም ሲያደንቅላቸው ነበር። በጣም ነው የሚያምርባቸው ነት ወድጄዋለሁ እያለ ነበረ በእንትኑ ግን የሚስማማም ይመስለኛል ይመስለኛል በቬሎ ማለት ነው። ያው የሰርጉ ቀን ባይለብስም አሁን ግን ለብሶ ምናምን የሚያስደስታቸው ይመስለኛል። አብርሽዬ ግን ባትለብስ ደስ ይለኛል። ወንድ ልጅ የሴት ልብስ መልበስ ጥሩ አይደለም፣ ጥሩ አይደለም ማለት ነው። ያው ሴቶች ግን ሱፍን መልበስ ስለተለመደ በሴት እንትን ላይ የወንድ አይመስልም። ራሱ ይሄ የለበሱት ሱፍ የወንድ አይመስልም የሴት ነው የሚመስለው። በጣም ነው የሚያምረው። ቆንጆ በዛ ላይ ደግሞ እንዴት እንዳማረባቸው ሁለቱ ላይ ማለት ነው። ከመስቀያው ነው በእርግጥ ከመስቀያው ነው ሱፍ ማለት ነው። እና የዛሬው በጣም ደስ ይላል ማለት ነው። እውነት እንትን መጀመሪያ ሲገቡ ማኩ ተደናግጠዋል። በጣም ነው የተደናገጡት። እነሱ ፌሎ ሊመርጡ እንትን ሱፍ ሊመርጡ ነው የገቡት። እነዚህ ዱቅ ብለው ጠበቋቸው ነው ሰራተኞች እዛ የሚሰሩ ነበር የምስለው ዳኒ እንደውም ማለት ነው። እና ነገር ግን በቃ ጎምላለ ጎምላለ እያሉ ሲያዋቸው በቃ ክው። ዳኒ ግን የደነገጠው ለምን እንደሆነ ታውቃላችሁ? እኔ ይመስለኛል አእምሮባቸው ሲያ የሆነ ልቡ ትርክክ ብሏል። እና ፈዞ እኮ ነው የቀረው፣ ፍዝዝ ነው ያለው ዳኒ። በቃ የሌለው ማለት ነው። ሳቄ ለምን የለ የሆነ በቃ ይናይናቸው ንግግራቸው፣ ምናቸው፣ ምናቸውን ይላል ይገርሟል አብርሽ ነው እንደውም ፈታ ብሎ ሲስቅ ሲጫወት ወደዚህ ወደዛ ስላቸው የነበረው እና ታምራላችሁ፣ በጣም ነው የምታምሩት። ጽጌ ያው ሚዜ ነኝ ብላለች ሱፍ ለብሳ ነው የምትሄደው ሰርጉ ላይ ራሱ ጎድነው። ኧረ ቆየ እንትኑ የሰርጉ ነገር ግን እንዴት ነው አሁን? እኛ እኛማ እኮ አንሄድም እኔ አልሄድም፣ ሰርግ ማለት ነው ዱባይ አልሄድም። ምክንያቱም ታውቃላችሁ። ታውቃላችሁ የማልሄድበት ጉዳይ በጣም ብዙ ጉዳይ አለ። ፕሌን ላይ መውጣት አልችልም። በአሁን ሰዓት አንድ ሰባት ወር ስምንት ወር ሆኖኛል ማለት ነው እርጉዝ ነኝ፣ እና ፕሌን ላይ መውጣት አልችልም። ምናልባት የኢትዮጵያውን ሰርግ ላይ ይችላለሁ መጥቼ ማለት ነው ኢትዮጵያ ላይ ሲሰረግ እንግዲህ መጥቼ አብርሽን የምሮታየንም እመርቃለሁ ካልሆነም ደግሞ ክርስትና ካልተደገሰ ኢትዮጵያ ክርስትና ላይ እንገናኛለን ማለት ነው። እንደውም ቃል የገቡልኝ ልጆች ነበሩ ማዝዬ ትኬትም እንችልሻለን ልብስም እንችልሻለን ያሉን ልጆች አሉና ማለት ነው። ነገር ግን በጣም ነው ማመሰግነው ከልብ ማለት ነው እና እዚህ ሆኜ በአሁኑ እመርቃቸዋለሁ። ከዛ በተረፈ ግን ያው አልችልም ማለት ነው። በጣም አዝኛለሁ። ደስታቸው ደስታዬ ነው ማለት ነው። ተጋቡልን፣ ውለዱልን፣ ፈጣሪ መጨረሻችሁን ያሳምረው የሁላችሁንም ማለት ነው የሁላችሁም። እና ችግር የለውም በጣም በደማቅ ደግሞ ሞር ደስ የሚለው ሀገር ላይ ሲሆን ነው እና በሀገራችን እኔ አከብራለሁ ብያለሁ ማለት ነው። እንግዲህ ዱባይ ያላችሁ በተለያየ ሀገር ያላችሁ ደግሞ ሰብሰብ ብላችሁ ሰርጋቸውን አክብሩላቸው። መቼ ነው? እሮብ ነው ይሄዳሉ የተባለው መሰለኛ አደለ? እሮብ ይመስለኛል። ግን እኮ ጾም ነው። በጾም ሰርግ አለ? እንደ ቤተሰብ ሰርግ ትላላችሁ። ግን ጾም ነው። ጾም ሲፈታ ብታደርጉ አሪፍ ነበር። እውነት ግን እናንተ የምትጾሙ አይመስለኝም። ስለማጾሙ መሰለኝ፣ እናንተ በዚህ ጾም ሰርግ የምታወሩት ማለት ነው። ለእንትን ልትሳረጉ ያሰባችሁትና፣ እና ይመቻችሁ ነው የምለው ይመቻችሁ እናንተን ከተመቻችሁ፣ እናንተ በሰባችሁበት መንገድ ነው እንጂ እኔ ባሰብኩበት ወይም እኔ በፈለግኩት ነገር አይደለም የሚሆነው። ዋናው ነገር እናንተ መደሰታችሁ፣ እናንተ ቁም ነገር ማያዛችሁ። የሰው ልጅ አውርቶ ብቻ ሲቀር ያናድዳል። አውርቶ ሲቀር ወይንም ደግሞ ውሸታም ሲባል አስመሳይ ሲባል ያናድዳል ግን ያወራውን በተግባር ሲያደርግ ደስ ይላል። እና እናንተም ደግሞ በተግባር አሳዩን ማለት ነው፣ እኛም ደስ ይበለን፣ እኛ ማወርቶ አደር አንባል ማለት ነው። እና እንደዛ ነው። በተረፈ ያው ዛሬ በጣም ነው ያማረባቸው፣ ተውበዋል፣ ሁለቱም። ሩታዬ ያምርባታል። ጸጌ፣ በነገራች ላይ ጸጌ ትመቸኛለች። ምርጥ ልጅ ናት ጸጌ ራሱ ማለት ነው። አሁን ላይ ጥሩ ስራ እየሰራችሁ ነው። ከሚያስጠላ ፕራንክ ወጥታችኋል ማለት ነው። በጣም የሚደብር እና የሚያስጠላ ተመልካችንም ስልችት ያደረገ ፕራንክ ነበረ እና ከዛ ወጥታችኋል። አሁን ላይ በራሳችሁ እየተንቀሳቀሳችሁ ነው እና አሪፍ ነው፣ ደስ ይላል ብዬ ነው እኔ በበኩል እንትን እምለው እና በርቱ፣ ጠንክሩ ተጓዙ፣ እደጉ፣ ተመንደጉ። እንደዚህ ሰብሰብ ብሏችሁ ስትሰሩ ደግሞ በጣም አሪፍ ነው። በነገራችን ላይ ሁለት ብቻ ሆናችሁ ስትሰሩ ጥሩ አይደለም። እንደዚህ በግሩፕ ስትሰሩ በጣም አሪፍ ነው። አይዲያም ይኖራችኋል ማለት ነው እና እንደዛ ነው የኔ ምርጦች። በዓል ግን እንዴት ነበር? የእስልምና እምነት ተከታዮች እንግዲህ ረመዳን አልቋል ማለት ነው። ዒዳችንን አክብረናል፣ ደስ በሚል ሁኔታ አሪፍ ነበረ። ጥግረራም እንግዲህ ትንሽ ይሻላል ብዬ አስባለሁ። እና እንግዲህ እንግዲህ ወደዛ ወደዚህ ማለት የለብንም የለብንም ሰብሰብ ብለን መቀመጥ ነው። ያላገባችሁ አግቡ፣ ያልተቀማመሳችሁ ተቀማመሱ፣ ያልወለዳችሁ ውለዱ። ዝም ብላችሁ ጊዜያችሁን አጨርሱ። እድሜ ከሄደ ሄደ ነው። ሴቶችዬ ነቃ ነቃ በሉ። እና ማለት ነው የሆነ ነገር ልንገራችሁ። ልንገራችሁ በሌላ ቪዲዮ ነግራችኋለሁ፣ በሌላ ቪዲዮ